በጅማ ዞን ባለፉት ዓመታት ትኩረት ተሰጥቶ ከተሰራባቸው የግብርና ኢኒሽቲቮች መካከል አንዱ የዶሮና እንስሳት ሀብት ልማት ነው። ከዚህ በመነሳት በዞኑ በርካታ ክላስተሮች ተገንብተው ወጣቶች ተደራጅተው እየሰሩባቸው ሲሆን በዞኑ በሊሙ ገነት ከተማ በዶሮና እንቁላል ልማት የተሰማሩ ወጣቶች መንግስት በፈጠረላቸው እድል ተጠቅመው ውጤታማ መሆናቸውን ይናገራሉ። ሁለት መቶ አምሳ ነበሩ እስከ መቶ ሰማንያ እንቁላል የታየ ደረስ ነው። መቶ ሰማንያ እንቁላል አደረሰናል። አሁን ጊዜ በቀን ማለት ነው ከዛ ወረዳው ደግሞ የእንቁላል ችግር ነበረበት። 20 ብር ነበር የሚሸጠው። እኛ ደግሞ ያው እዛኛው ቤትም እዛኛው ቤት መገዛ አድርገን እስከ 15 ብር 16 ብር ይሸጥ ነበር። አሁን ትንሽ ገባው ደግሞ ቀዝቀዝ ብሏል። 13 ብር 14 ብር ይሸጥ እስከ ቦታቸው ድረስ እየወሰድን ማለት ዶሮ እርባታ ላይ ተደራጅተን የአንድ ቀን ጩጮችን አምጥተን በ45 ቀን ሳደገናቸው እንሸጠና ሲመጣ በ98 ብር ነው የተባልነው ስንሸጥ ደግሞ ሁለት መቶ ሃምሳ ብር ነው ከአርባ አምስት ቀን በኋላ። ዛሬ ከጀመረን ወራቶች ተቆጥሯሉ። የተሰጠን ይሄኛው ቤት ገንብተውን የሰጡን ጨርሰው ሁሉን ነገር ሁለት መቶ ሃምሳ ብር ሰጥተውናል ከምግብ ጨምሮ። ወጣቶቹ የመስሪያ ቦታና መነሻ ካፒታል ድጋፍ ከከተማ አስተዳደር የተደረገላቸው ሲሆን ባገኙት ድጋፍም ዘርፉን በማስፋፋት ለሌሎች የስራ እድል እንደሚፈጥሩ ገልጸዋል። ማንሆን ያው ወረዳው እራሱ እገዛ አድርጎልን ነው ለዚያ ደረስ ነው አሁን ዛሬ ራሳቸውን ቀለብ ይችላሉ ያው በቀን ራሱ እኛ የምናገኘው ገበያ አለ እነሱ አሁን 1600 ሞተር በቀን ይበላሉ 200 እንቁላል ቢጥሉልን 3000 ምናምን ብር አለን ማለት ነው። 1500 እነሱ ቢመገቡ 1500 እኛ አገኘን ማለት ነው በቀን ስለዚህ ይሄ ደግሞ ለ30 ነን ለወር ሲባዛ ደግሞ እንደዛ እኛም ደግሞ እስተኛ ሆነናል ማለት ነው ያገኘነው ትርፍ ወደ 210,000 ብር አግኝተናል እሱን ደግሞ አሁን 1500 ዶሮ አዘንበታል ጩጬ አዘናል ሺህ መጀመሪያ በሺህ ነበር የጀመር ነው። አሁን ሺህ አምስት መቶ ዶሮ አዘናል ማለት ነው። የሊሙ ገነት ከተማ ከንቲባ አቶ ቡስታን ያሲን በከተማው አዳዲስ የግብርና ኢኒሽቲቭዎችን መሬት ለማስያዝ ትኩረት ተሰጥቶት እየተሰራ መሆኑን ተናግረዋል። ከዚህ በተጨማሪም በመንግስት በጀትና በህብረተሰቡ ተሳትፎ የመስሪያ ቦታዎች ተገንብተው ወጣቶች ወደ ስራ መግባታቸውን ገልጸዋል። በዶሮ እርባታ ስራ ላይ ስናሰማራቸው ወደ ስድስት ክላስተር አንድ ቦታ ላይ ሰርተን በመንግስት የተሰሩ ናቸው። በግለሰብ ደግሞ የተሰራ ወደ ስድስት አለ። ወደ አስራ ሁለት ሼዶች አሉን። ከዚህ ውስጥ በስድስቱ አሁን ስራ ጀምረናል። በስድስት ውስጥ ወጣቶችን ስራ ለማስጀመር ገና ባደራጀናቸው በማግስቱ ስራ እንዲጀምሩ ነው ያደረግ ነው። የዶሮና እንቁላል ልማት በውስን ካፒታል እንደሚጀመር የጠቀሱት ከንቲባው ወጣቶች ለስራ የሚሆን ብድር መጠየቃቸውንና ጥያቄያቸው ምላሽ እስኪያገኝ ከከተማው አስተዳደር ባገኙት የገንዘብ ድጋፍ ስራ መጀመራቸውን ገልጸዋል። ከሲንቄ ባንክ ብድር እስኪመቻችላቸው ድረስ እንደ ከተማችን ወደ አንድ ነጥብ ሁለት ሚሊዮን ብር በጅተን በዛ ብር ጫጩት አስገባንላቸው። የአንድ ቀን ጫጩትና ለእንቁላል እርባታ የሚሆኑ ዶሮዎችን አስገብተናል። ወደ አምስት ሺህ ዶሮዎችን በአንዴ ያስገብተን በአሁኑ ሰዓት ወደ ስድስት ሰባት ማህበራት የሚሆኑ በዚህ ላይ ተሰማርቶ ነው ስራቸውን እየሰሩ ያሉ። በሊሙገነት ከተማ ከዶሮና እንቁላል ልማት በተጨማሪ ወጣቶችን በከብቶችና ወተት ልማት ስራ ላይ ለማሰማራት ለቢሮና ለስራ የሚሆኑ ሼዶች ግንባታ እየተከናወነ ነው። ሌላው የወተት እርባታ ላይም ተሰማርተን ተሰማርቶ ስራውን መስራት የሚፈልጉ ልጆችም ስላሉ በመንግስት በጀትና በግለሰቦች ክላስተሮች እንዲሰሩ አንዳንድ ጥረቶችን እያደረግ ነው ያለ ነው። ወደ 13 ክላስተር በአሁኑ ሰዓት ተሰርቶ ወጥቷል። በጅማ ዞን በአጠቃላይ ባለፉት ዘጠኝ ወራት ለ78 ሺህ ወጣቶች በግብርናው ዘርፍ የስራ እድል እንደተፈጠረላቸው ከዞኑ የስራ እድል ፈጠራና ክህሎት ጽሕፈት ቤት ያገኘነው መረጃ ያሳያል።